ለዘመናት እሱ እየሳቀብኝ እኔ እያለቀስኩ ብዙ ሌሊቶች አለፉ። ከሁለት ሺ አምስት ጀምሬ መድኃኒቱን ወስደዋለሁ። ያው ልጅም የተማረ ስለሆነ ዓይን ነገራቸው የሚባል ነገር አለ እንደዚ አይነት ኬዝ ላለባቸው ሰዎች እና እየተከካ ነበር የተጀመረልኝ። ከዛ እየተከካ ተጀምሮ እያለ አሁንም ምንም ለውጥ አላይበት ስል ደግሞ ከአንድ አመት በኋላ ወደ ድፍን ተቀየረ። ከዛ ደግሞ ድፍኑንም እየወሰድኩኝ ለአምስት አመት ያክል ደግሞ ቆየሁኝ ማለት ነው ሙሉን ማለት ነው እየወሰድኩ ከዛ ሰውነትም ጋር እየተለማመደ መጣ እና ያው እረፍት ከጌታ እንጂ ከመድኃኒት ከዶክተር መጠበቅ ምንም የማይታሰብ ነገር ነው። እቤት እንግዳ መጣና መድኃኒቱን ዝምብዬ ፊት ለፊት ነው ማስቀምጠው እዛ መድኃኒት ብድግ አደረገና ይሄ መድኃኒት የማን ነው አለ እኔ ወንድም እኮ እኮ የሚወስደው ነው አለ። ምን ነው የሚያመው አልኩ ቶሎ ብዬ የአይምሮ በሽተኛው ወንድም እኮ የሚወስደው ነው ሲለኝ ሰማይ ልሁን መሬት አለ። እንዴት እናንተ በጌታ ሆኖ እንደዚህ መባል በጣም ይከብዳል። ለልጄ ደወልኩ ነው አንተ የእብድ መድኃኒት የሚያስወስድ ጌታ አይደለም እኔ የእብድ መድኃኒት ሰጥተኸኝ ነው መድኃኒት ነው ምናምን እንዲያልክ ምትለኝ ለ ለነርቡ ነው ለምኑ ነው በቃ ከዛ ሞከርኩ መጣ እንደ ገና መልሶ አስጀመረኝ ተኩትና ማለት ነው። ከዛ አስጀምሮኝም ግን አሁንም በመድኃኒቱ መኝታ የለም። አሁን እንግዲህ ምን አልኩኝ። እሱም ስለ እኔ ማሰብ ጀመረ። እያሰበ ሲሄድ ልጄ ከሚጨነቃልኩ ና ማሚ እንዴት ነው ዛሬ ተኝተሻ? ድርስ አዎ ተኝቻ አድሬ ያለሁ እግዚአብሔር መስገን ለዋለሁ። በቃ ራሴ ብቻ ልወጣው ብዬ ማለት ነው። በዚህ መልኩ እያለሁ አሁንም እኔ ምንም አስራ ሁለት አመት ሊሞላኝ እንግዲህ፣ አንድ አራት ወር ነው የቀረኝ። ምንም ግን ድፍኑንም በወስደው አይወስደኝም፣ በወስደውም አይወስደኝም ባል ስቶ ም አያስደኝ ነበር። ጌታ ግን ይችላል። ጉባኤውን ሰላም ብለሽ ጌታ ያደረግልሽን ነገር እግዚአብሔር ይመስገን። ኢየሱስ ጌታ ነው። ከዚህም በላይ ሌላ ቃላት ኑሮ ጌታ ነው ከሚለው በላይ ቢሰጠው ደስ ይለኝ ነበር። የጌቶች ጌታ ነው። የነገስታት ንጉስ ነው። በጨለማ በድቅድቅ ጨለማ ያገኛል። ሰይጣን እየሳቀ እኔ እያለቀስኩ በነበርኩበት ድቅድቅ ለሊት ለዘመናት እሱ እየሳቀብኝ እኔ እያለቀስኩ ብዙ ሌሊቶች አለፉ። ግን ጌታ አዋቂ ነው። ና አንድ ለሊት ጥቅምት ሁለት ነው ቀኑ፣ ምንም አይረሳኝም። እኔ በልቤ ያለው ያው የልጅን ነገር፣ ልጅ ወለዳችሁ ታውቃላችሁ። ስለ ልጄ ነው የምማልደው የኔ አይታየኝም ያው እኔ ተለማምጄዋለሁ፣ እና ስለ እሱ እያሰብኩ አጋጣሚ ኦንላይን ሳየው ልክ ስገባ የመጀመሪያ ሲቀበለኝ፣ ገና ሲቀበለኝ፣ በቃ ልቤ ያረፈ ገና በቃ ሲያስገባኝ ማለት ነው። በቃ በዛን ሰዓት እና ከሁለት ሺ አምስት ጀምሬ መድኃኒቱን ወስደዋለሁ። ያው ልጅም የተማረ ስለሆነ አይነገራቸው የሚባል ነገር አለ እንደዚህ አይነት ኬዝ ላለባቸው ሰዎች ና እየተከካ ነበር የተጀመረልኝ። ከዛ እየተከካ ተጀምሮ እያለ አሁንም ምንም ለውጥ አላይበት ስል ደግሞ ከአንድ አመት በኋላ ወደ ድፍን ተቀየረ። ከዛ ደግሞ ድፍኑንም እየወሰርኩ ለአምስት አመት ያክል ደግሞ ቆየሁኝ ማለት ነው ሙሉውን ማለት ነው እየወሰርኩ። ከዛ ሰውነቴም ጋር እየተለማመደ መጣ እና ያው እረፍት ከጌታ እንጂ ከመድኃኒት ከዶክተር መጠበቅ ምንም የማይታሰብ ነገር ነው እና በዚህ ሁኔታ ላይ እያለሁኝ ቤት እንግዳ መጣና መድኃኒቱን ዝም ብዬ ፊት ለፊት ነው የማስቀምጠው። እዚያን መድኃኒት ብድግ አደረገና ይሄ መድኃኒት የማን ነው አለ። ዝም አልኩት። ግን የእኔ ወንድም እኮ የሚወስደው ነው አለ። ምን ነው የሚያመው? አልኩት፣ ቶሎ ነው ብዬ። የአይምሮ በሽተኛው ወንድም እኮ የሚወስደው ነው ሲለኝ፣ በቃ ሰማይ ልሁን መሬት አላወቅኩት። እንዴት እናንተ በጌታ ሆኖ እንደዚህ መባል በጣም ይከብዳል። እንዴት እኔ ስለ ልጆቼ ሳለቅስ ስኖርኩ እንጂ ምን አድርጌ ነው እኔ በቃ እንደዚህ አንተ አንተን እያመለኩ አሁን ከ ማንጋ ሆነ ትክክል እንትኔ ከጌታ ጋር በቃ ይ ለምን እንዴት ከዛ ነው ለልጅ ደወልኩ። ነው አንተ የእብድ መድኃኒት የሚያስወስድ ጌታ አይደለም። እኔ የማመልከው የእብድ መድኃኒት ሰጥተኸኝ ነው መድኃኒት ነው ምናምን እያልክ እምትለኝ ለነርቡ ነው ለምኑ ነው በቃ ሰላሳ ብዙ ነገር ነው የሚያወራብኝ እና እኔ ግን ው ጌታ ጠረጴዛ ላይ ያስቀምጨው ገለጠው። አንተ የደበቅከውን ምናምን ከዛ ሞከርኩ መጣ እንደገና መልሶ አስጀመረኝ፣ ተኩትና ማለት ነው። ከዛ አስጀምሮኝም ግን አሁንም በመድኃኒቱ መኝታ የለም። አሁን እንግዲህ ምን አልኩኝ፣ እሱም ስለ እኔ ማሰብ ጀመረ። እያሰበ ሲሄድ ልጄ ከሚጨነቃልኩና ማሚ እንዴት ነው ዛሬ ተኝተሻድር? ስ አዎ ተኝቻ አድሬያለሁ፣ እግዚአብሔር ይመስገን ለዋለሁ። በቃ ራሴ ብቻ ለው ልወጣው ብዬ ማለት ነው። በዚህ መልኩ እያለሁ አሁንም እኔ ምንም አስራ ሁለት ዓመት ሊሞላኝ እንግዲህ አንድ አራት ወር ነው የቀረኝም ምንም ግን ድፍኑንም በወስዳ አይወስደኝም ወስዶም አይወስደኝም፣ ባል ወስዶም አይወስደኝም። በቃ እየተኩት እያየሁት ነው ያለሁት። ጌታ ግን ይችላል፣ ይችላል። እኔ አሁን ራሴን እየተቆጣጠርኩ ነው መሰክርላችሁ። ሲያስለቅሰኝ የኖረው ሰይጣን አሁን ለሱ ላልቅ ስለስ ስለማይገባ አሁን እሱ ያለቅሳል፣ እኔ እስቃለሁ። እሱ እየሳቀብኝ፣ እኔ እያለቀስኩ በድቅድቅ ጨለማ ልጁን ላከና እኔ አለሁ አለኝ። አንከባልየዋለው ተንከባላል በራስሽ ላይ ያለው ችግር ሁሉ በሽታ ተንከባለለ ሲንከባለል አይቼዋለሁ ይለኛል እና አሚን ለማለት ምንም ፋታ አላገኘሁም። ልቤ እንደዚህ ስፍት ተርጉ ያዘኝ በቃ ከስንት ለቅሶና ከስንት ሲቃ በኋላ አሚን ማለት ጀመርኩኝ። አሚን አልኩ። አሚን ከዛም ሌላም ሌላም ብዙ ነገር ነገረኝ። ሪያሊቲ ውን ማለት ነው አሁን ነብይ ለምሳሌ ይሆንላችኋል ነው አይደለ? የሆነብኝን ሁሉ ተናገረ። በእውነት ከእግዚአብሔር የተላከ ስጦታችን ነው። ሳምዬ እኔ እንደ ልጆቼ ስለማየው ወንድሜ እንዳለው ነብይ የሚለውን ቃል ያው ምስክርነቱ ይወስደዋል። ነብይ የሚለውን ሐኪም የሚለውን ሰው አክሞ ሲያድን ነው አይደለ? ነቢይ የሚለው ምስክርነቱ ይወስደዋል። ለእኔ ግን አራተኛ ልጄ ብዬ ተቀብዬዋለሁ። አራተኛ ልጄ ብዬ ተቀብዬ ዋለሁ ከዛ ዘጠኝ ሰዓት አለቀ ፕሮግራሙ የሌሊቱ ማለት ነው። ዘጠኝ ሰዓት አለቀ ዘጠኝ ከአስር ላይ እንኳ የለሁም ማለት ይቻላል። ምክንያቱም ውጭ ሀገር ልጅ አለኝና ዘጠኝ ሰዓት ከሀያ ላይ ሲደውል አልሰማሁትም እኔ ልምድ እንቅልፍ ወስዶኛል። በቃ ለጥ እንዳልኩ እና እኔ ነበና ንቅልፍ ወስዶኛል። የለመደ ዘመድ ሁሉ ሶስት ሰው ደውሏል። ከዛ እኔ ሶስት ሰዓት ከሩብ ሲል ነቃው ሆኖ የማያውቅ በህይወቴ ድሮም በሽታው ሳይገለጥ ራሱ እኔ እንደዚያ አይነት እንቅልፍ ወስዶኝ አያውቅም። ከዛ ሶስት ሰዓት ተነሳ ሁኝ ተነሳሁኝ እግዚአብሔርን አመሰገንኩኝ ቀድሞ። ከዛ አዎ ከዛ አልሰማ ማንንም አልሰማሁ። ብዙ ሚስኮል ነው የተደረደሩ። ማንንም እኔ በቃ ኦንላይን ነኝ ሁሌ ማንም የፈለገኝ ከውጭ ሀገር እስከ አገር ውስጥ ያለ ቤተሰብ ሌሊት ሲደውል እኔ አለሁ ። ሁልጊዜ ስራ የሚሰራው ሌሊት ነው። ቤት የሚጸዳው ቃ የሚታጠበው ምንም የሚለው ሁሉ ነገር በቃ ሙሉ ሌሊት ሲሄድ ነው የሚያድረው። በቃ ምንም መቆም የለ። ልጆች ሲመጡ ብቻ ያደበቃል፣ ወይም ደግሞ ያላመነ ቤተሰብ ጋም ሲሄድ እንደዛው ደ ልክ ተኝቶ ተኝቶ እነሱ ሲነቁ እንዲያ አንቺ አለሽ እንዲያ ሆኑም። ለምንድን ነው ግን እኔ እኮ ጌታ ጌታ እያልሽ፣ አንቺ እንትና ጸበል ብትሄጂ፣ እንትና ጸበል ብትሄጂ። ያው እንግዲህ ለእናንተ ልተውላችሁ። ልክ ከዛ እንደዛ ስባል ደግሞ እኔ ከማን ጋር ልክ ትግል በቃ ከጌታ ጋር አንተ ግን እኔ እኔ ልጅህ አይደለሁም። በቃ ለምንድን ነው በእኔ ኮ እየተሰደብክ ነው ያለው በቃ እኔን ማስተኛ ታቃትህ ሁሌ ይሄን ነው የምለው። በቃ እንደዛ እያልኩ ዘመኔን ሁሉ ፈጀው። ና ልጄ የውጭ ልጅ ከቀኑ ሰባት ሰአት ማሚ ዛሬ በደህና አይደለም ብሎ ሰባት ሰአት ላይ ደወለ ብሎ ስራ እንትን ብሎ ማለት ነው ደግሞ የሚሰራው አዳር ስለሆነ ደወለ ና ቪዲዮ ኮል ሁሌ ነው የሚደውለው ሻይኒንግ እሱ በሳጭን ማልቅሽ የሚያደርግ ቁቃ ምናምን እንዳያ ብዬ ሳጠፋው እሱ ቪዲዮ እኮ ላ ቪዲዮ ግቢ ማሚ ቪዲዮ ግቢ። ልክ ሲገባ ማሚ በኢየሱስ ም ዛሬ እንዴት ነው ብራይት ሆነሻል ምንድነው የተገኘው አለኝ። ከዛ ምን ነው አልኩት። እኔ እንጃ እንደ ዛሬ የሆነ ነገር ፊት ይችላል አለበኩኝ። ደስ አለኝ አለኝ። ቆይ ትንሽ ቆይ ቆይ ቆይ ትንሽ አልኩት። ትንሽ ቆይ። ኧረ ንገሪ ማሚ እያለ ቆይ ትንሽ ቆይ ይረጋገጥ ቆይ ከዛው አሁንም እያወራ ደግሞ አውርቼ አውርቼ ቆቼ ማሚዬ ግን የሆነ በቃ ድብርት የለ ምን የለ በቃ ዛሬ በጣም ሰላማዊ ሰው ሆነሻል አለኝ። እግዚአብሔር ይመስገን አልኩና አሁንም አልነገርኩትም። ደገምኩ አደርኩ። በሁለተኛው ቀን አሁንም ሳሚ ስደውላል ምን ነው እኔ እኮ ተረጋጋሁ ልቤ እርፍ አለ እኮ ተረጋጋሁ ልቤ እርፍ አለ። ሳሚዬ ይሄኔ አልኩት ሲጀመርም ስጀምርም የእግዚአብሔር ሰው አላልኩም፣ ይሄ አላልኩ ነብዬ አላልኩም፣ ምንም አልጠራሁትም። በቃ ልቤ እርፍ አለ አልኩት። እንዴት አለኝ። ይኸው ለዘመናት ይሄን ያህል ጊዜ ያልተኛሁትን እንቅልፍ ተኛሁ። ምናልባት የምታውቀው ዶክተር ካለ እንድታሳየው ውዬ ብዬ መድኃኒቱን ፎቶግራፍ አንስቼ በቴሌግራም ላኩለት። ከዚህ ነው የገላገለ። ለአስራ ስራ ሁለት አመት ማለት ያንስበታል። ማለት አሁን ላመሰግንም ስል እንባዬ ይመጣና እቋቋመዋለሁ። ለምን ዘመኔን ሁሉ አስለቅሶኛል። ዛሬ አላለቅስም? በጭራሽ ዛሬ አላለቅስለት፣ እቋቋመዋለሁ። በቃ እና የደስታ ነው፣ በጣም ሲቃው የደስታ ነው እንጂ ይህን ጌታ የለየለት የመረጠለት የዛን የዛለት ያውቀናል። ግን ብዙ ፈተና አለ። አልጋባልጋ አዛኛው ቤት ነው፣ ወገኖቼ፣ አልጋባልጋ አዛኛው ይሄ ስጋዊ ምስክርነት ደርድሬ ብትሉኝ ማእት ደራድራለሁ። ግን ያን ሁሉ አሸንፎ በጠላቶች ፊት ሞገስ ሰጥቶ ያወጣኛል፣ ያራምደኛል። ከምንም በላይ ደግሞ የዘራሹ ሲበቅል በቃ ልጆቼ ሶስት ልጆች ናቸው። ሶስቱም ልጆቼ የተባረኩ በሁሉ ነገር የተባረኩ ከእግዚአብሔር ቀጥለው እኔን ብቻ የሚያዩ ልጆች ሰጡኛል። እና ማንንም እኔ ለጌታ በጌታ ላለ ሰው ልመክር የምችል ቻሌንጅ ካለ ጌታ ከናንተ ጋር አለ። ዓለማዊ ሰው ሲያቅፋችሁ፣ ሲወዳችሁ፣ ጤነኛ ስትሆኑ፣ ስትደሰቱ እንደውም ያን ጊዜ ነው ቆም ብላችሁ ማየት። አሁን መተኛት ነው። ይኸው ሰሞኑንም ከትናንት ወደም የለም ቢጃማ ይቺ ስስ ቢጃማ የለችም። እቺ ኮተን የምትባለው ያው እቺ ኮተን የምትባለው ሴቶች ቤት ለቤት ነው የምትለበሰው ማለት ነው። እሷን ብቻ ለብሼ አንሶላውም ኮተን ሆኖ ምንም ነገር ወደታች ወደ ታች ያው ቀን የተነጠፈውን አልጋ ልብስና ኮንፈርት ምናምን ወደ ታች ልና ከግር እኔ ዝም ብዬ ነው፣ ግን ይነዳል ሰውነቴ ሙሉ ሌሊት። ሻወር ገባለሁ፣ አፈሳለሁ። የለም ትንሽ ቆይ ትላለሁ። እራሱ አንዳንድ ጊዜ እንደውም እንፋሎቱ ይታየኛል ሲወጣ፣ ከሰውነቴ ላይ የሚወጣው ማለት ነው። አሁን ከዛን ሰዓት ጀምሮ ብርድ ልብስ ይለበሳል፣ ኮንፈርት ይለበሳል። እና ጌታ ያስቀል ምንም በቃ ገና እንደዚያ ስክሪኑ ላይ ፊት ለፊት ሳየው ያን ጊዜ ነው በቃ ለእኔ፣ እሱም እሱ ሲናገር በሽታ ተንከባለለ ሲለኝ ከቃሉ ጋር እኩል ነው የወደቀው፣ ገና ሳየው ማለት ነው በእውነት